ቆም መላቀኝ ለመጀመሪያ ነው ይሄ ኔ በጣም ከባድ እድል እንኳን በእናንተ የፊት እኔ በቤተሰቦች የፊትም እቆም ሰው አደለሁ። ደግሞ የሚገባኝም ሰው አደለሁ። ከእግዚአብሔር በታችን እንደገና ለኔ የዛሬ ልደት ነው። እውነት እውነት እላችኋለሁ፣ አሁንም እላችኋለሁ፣ እግዚአብሔር አለ። እግዚአብሔር በጣም እየሰራ ነው። በራሴ በየላጨበጭ እኔ ኬት እንደሚጀምር አላውቅም። እኔ ቁጥሩንም አላውቅም። የተደረገልኝ ነገር ብዙ ነው። እስከ ዛሬ ፍርሃት ነው የያዘኝ እና እንደዚህ ግብዣም ስላልነበረ ነው እና ለእኔ እኔ በሱስ በጣም በጣም በጣም ነው የተቸገርኩት። እኔ በቀን አልጠጣሁም በትንሹ አልጠጣሁም ካልኩኝ እስከ አርባ አምስት ቢራ እና ስምንት ሺሻ ግለን የግድነው። ከቢራም በላይ የሺሻ ሱስ ነበረ የሚያስቸግረኝ በጣም ከልክ በላይ የሆነ የሰዓት አስረት ከሰራን በኋላ፣ ምን ለመጀመሪያ ጊዜ የአጎቴ ልጅ ተመኝ የሚባል አለ፣ እሱ ነው የጋበሰኝ ከዛ በኋላ ወደኋላ ቀረው፣ እሱ ጥሎኝ ሄደ። ከዛ ጸለልኝ ሱስ እንደሚያስቸግረኝ እኔ ደሞ ሰው በእኔ እጅ ሞት እንደሆነ ሁሉም ነገር ነገረኝ። ደግሞ ሙከራም አድርግ ያለው እግዲያ በሱ መጀመሪያም ተጸልሉኛ ይሄ ሁሉ ነግሮኝ፣ ከዛሬ በኋላ ኢየሱስ ካንተ ጋር አይቀጥልም አለ። ጌታን ከጸለይልኝ ወሩን አላውቅም ቢያንስ ከሶስት ወር አይበልጥም ይበልጣል። ለአንዴና ለመጨረሻ በጣም እኔ ቁርስ እንደበለው ሺሻ ቤት እሄዳለሁ። ቁርስ ከበለው በኋላ አስር ቢራ ካልጠጣው አልነሳም። ያስለቅሰኛል፣ ያዘገኛል። የማደርገኝ ነገር የለም። በጣም ነበር የሚያስቸግረኝ። ለአንዴና ለመጨረሻ ጸለይ ያምንጩ ደረቅ ነገር ነገር ይህን ሁሉ የሚያደርጉ ጀለሶች ናቸው። እና እኔ ብዙ የኔ ጓደኞች የወላይታ ልጆች አይደሉም፣ ትግሮችና ጉራጌዎች ናቸው እዚህ አብሮ አደግ። ከዛ እኔ በዚህ ዕድሜ ያላየሁት ነገር የለም፣ ያየኝ የለም እንጂ ነገር ጨርሻለሁ። መጨረሻ ላይ ወደኋላ የጎተተኝ የጎተተኝ ብር፣ በልጅነት ሁሉም ነገር ከልጅነት ጀምሮ ብር ስጀምር አብሮ አደግ ነው። እኔ ብር ተቸግሬ አላውቅም። ሶዶ ከገባሁ ከአራት ዓመት ወዲህ ነው ብር የቸገረኝ። እና እንደዚህ ያለው ዘይት አንድ ቀን ያስኩኛ የማይሆን ስልክ ይደወልልኝና፣ በጣም ነው የጨነቀኝ። በጌታ በኢየሱስ ስም እኔ የማልፈልገው ስልክ፣ የምኞት አምላክ እውነተኛ አምላክ፣ ከዛኛው ከዛ ከሚያስቸግረኝ ሱስ ያወጣኝ ጌታ፣ አንተ ጌታ ከሆንክ እነህ ሰዎች ከዛሬ በኋላ ለእኔ እንዳይደውልልኝ ብዬ በዘይት ስልኬን ቀባው። ጌታ ምስክሬ፣ ሁለት ወር ከምናምን ሆኗል። እኔ የሚፈልጋቸው ሰው ካልሆኑ

ማዘረት በህመም በጣም ታስቸግረኛለች። በቃ በጣም ነው የምትታመመው። እማ በዚህ ሳምንት ደህና ከሆነች በቀጣይ ሳምንት በጣም ትታመማለች። በየ 15 ቀን ሐኪም ቤት ነው የሚያስገባት። ከዛ በኋላ በጣም ታማ እኔ ሲል እግሯ፣ እጇ፣ ፊቷ አብጧል። ሲጀመረ የአንገቷ ተቀርቅሮ አይታይም፣ በጣም አብጦ ማለት ነው። ከዛ ደወልኩለት። ቶሎ ብለሽ እሷ ጋር ሂድ አለ። ሄድኩትና የእሱ ዘይት ይዤ ሄድኩኝ። ውሃ ከቤት ውሃ ያዝ አለኝ። ውሃ ያዝኩትና ፀለየ፣ በዛ በውሃው ላይ ፀለየ። እኔ ደግሞ በያዝኩት ዘይት ላይ ጨመርኩትና ዘይት አጠጧት። ማዘር ከጠጣች በኋላ ተነስታ እሷ የሚሳሰርታ አብልተኝ ጌታ መርኩት ነው። ታደባችሁ ምን አለፈ? ለዚህ ጌታ ለዚህ ለታላቁ ጌታ

እኔ ካባት ምስክርነት የሆነ ሰዓት አጎቴ ነው። እኔ አባቴን አላውቀውም። ገና በስድስተኛው ወር እያለሁ ነው የሞተ። አላውቀውም፣ ሰውዬውን ምን ሆነ አላውቀውም። እኔ እና አጎቴ በጣም እኔ በእሱ ነው የምጠራው፣ በጣም ነበረ የሚወደው። የእሱ የባለቤቱ ኢት ታማ ሆስፒታል ገባች። በጣም በጣም በጣም ነበረ የሚወዳት እንደ እናቴ በቃ ኔ ሁለት እናት አሉኝ። እንደዛ ነው የሚያስበው። እሷ ስትጨነቅ እኔም ተጨነቅኩኝ። እሷ ይት ናት ሆስፒታል የገባችው ምንም በሽታ አልተገኘባትም። በጣም ተቸግራለች። አዲስ ጤና አስገባናት። ከዛ በኋላ እሷ ወደ ውስጥ ያልዞረችው ሐኪም ቤት የለም። ጮጋራሽ ተልጧል ተባለች። ከዛ ሪፈራል አዲስ አበባ። አዲስ አበባም ደውለን እንደዚህ እንደዚህ ውጤቱን በቴሌግራም ተልኮላቸው ምናምን ይሁን የሆነ ነገር ሰሙ ቤት እንዳለ ያሉ ጀማ ጎቴ ቤት ዶክተር ናቸው

እዚህ መጥተውና እዚህ ጋር የሆነች እናቶች አሉ። በእነሱ መሀል ቁጭ ብያለሁ። መጨረሻ ላይ አንተ ወደ ኋላ ጋር ቀረውት አለ። እዛ አስተናጋጅ አለ፣ እሱም ከኔ ጋር ነበረ። እዛን ሳት ወደ ኋላ ቀረውትና እየጸለ፣ እኔ ለዘጠኝ ወር ምናምን ከባለቤቴ ጋር ተጣልቼ ውጭ ነበርኩኝ። ከዛ ትታረቃላችሁ አለ። እኔ አልፈልግም አልኩት። አትፈልግም የተናገረው እግዚአብሔር ነው አለ። እኔ ምናምን አልኩ። እሺ አንተ ይሄ የእግዚአብሔር መልእክት እንደሆነ ለአንተ ማረጋገጫ እንደሆነ አልቀበለ ማለት ከዚህ ስትወጣ የሚያጋጥምን ውሰዳል። ሌላ ነገር ምንም አልተናገረኝ። እሺ ብዬ እኔ በችላ ወጣው። እንደዚህ አይነት ሙድ አላቅም ስጀምር አይገባኝም። ከዛ አራቅ እስከ ዛሬ ከምሰማው ያንተ ይበልጣል እንደ በውስጥ እያልኩት። ከዛ ስልክ ላይ እየሄድኩ ለተመደወልኩለትና ተመታው ምናምን ስለኝ አጎቴ ልጅ ነው እባክህ የእኔ ሙዳቸው ነው ምናምን። ከዛ ከዚህ ሳልወጣ አጎቴ ቤት እዚህ ጋር ያለው እሱ አይቷ እስከምደርስ ወገቤ መራመጥ አልችልም፣ መቆም አልችልም። ወገቤ ለምን እንደሆነ ቁረጥ አጥሞ ይበላል፣ ያቃጥለኛል። ወደ ቤት ደረስኩኝና እዴ ሪ ደርሱልኝ ምን ሊያደርገኝ ነው ምናምን አልኩኝና፣ አሁንም በውስጥ ያለው ጨብሲ ነው እዛ ቤት ሊየር ብዬ እዛ ዮሴፍ ከደረስኩኝ በኋላ የሆነ ጓደኛ የመጣና ወደ ሰፈር ቴላ ላዋል በሞተር ወሰደኝ። ሄድኩኝ፣ ሄጄ በስተኛ አስተኝኝ እሾክ ፍራሽ ላይ እሾክ እንዳለ ነገር ይወገኛል በጀርባ የሆነ በደረታ ይሄ ቤት በኩል በየተኛው በኩል መተኛት አልችልም። ከዛ በኋላ አኪም ቤት ወሰደ እኔ ራሴ ተነስቼ ሄድኩኝ። በዛ ሰፈር ላይ አኪም ቤት አለና አስገቡኝ፣ ጓደኛዎች ምንም በሽታ የለብም መሄድ ምናምን ተባልኩኝ ወጣሁ። አሁንም ሌላ እዚ ዮሴፍ ጋር ገባው አሁንም አመመኝ። አሁን ተመልሻ ጎቴ ጋር መጣ። ከዛ ማታ ይሄ ደሞ የተናገርኩት እሱ በተናገረው አምኜ እዚህ ጋር እሱ ብጸልይልኝ ነበር እሱ ከእሷ ጋር ትታረቃለ ስለኛ እኔ ምናምን አልኩኝ። በሱ ላይ ከዛ ይርኩ እግዚአብሔርን አራት ማስታጠቢያ ሙሉ ባፌ ባፍንጫ፣ በጆራይ ፎቶን ሲቼሽ ያለው ጌታን ደም አውጣልኝ ፎቶ እግዚአብሔርን። ከዛ እሄ አራት ማስታጠቢያ ደም አሁን በስልክ ላይ ታያለ። ምንም ለማሳመር አይደለም እዚህ ቤት እግዚአብሔር ስናገር አንዳንድ ማመን አለው። ዋጋ እንዳትከፍል ተመለስ ካለ ቶሎ ተመለስ። ደረት አታውጣ በእግዚአብሔር ላይ። እግዚአብሔር ሁሉን የሚችል አምላክ ነው። ናንተ እግዚአብሔር የፍቅር መንገድ ሲያስተምር አንተ በችልነት አት መሸነፍ ነው ከእግዚአብሔር ጋር የሚያዋጣ እሱ በቃ ምንድን ነውታያቸውታያቸውይደሳትቤትእስከምደርስ ይደ በአንድ ሰዓት ልዩነት ከዚህ እንደወጣ እንዲህ ይሆናል። እግዚአብሔር ያንተን ነገር ይዞ የቆየው አንተ ከዚህ እንደወጣ ጠላቶች ዋጋ ያስከፍላል። ተቀበል። እንዳትሰራ ያደረገ እንዳትለወጥ ያደረገ እንዳትሄድ ያደረገ ተስፋ ያስቆረጠ የሆነ ይሳካል ስትል ያንተን ነገር ይዞ ቆየ

እንዲቆም ጸልለታለሁ አለ። እሽ ብላ አመጣችና ስልክ ስትሰጠው፣ እኔ በዛ ሰዓት አልመሰለኝም፣ ምንም አልመሰለኝም። ከዛ ፈራሁት። አሁን ሲበዛ ደግሞ እየፈራሁ መጣ፣ ይሞታል። ከዛ በስልክ አናገርኩትና እሺ ጌታ በምለው ትስማማለህ አለ። ብዙ መድኃኒት ተሰጥቶኛል፣ በአፍንጫዬ ተሰጥቶኛል ያለው በመድኃኒት በዚህ ደቂቃ ውስጥ አሁን ታያለህ የእግዚአብሔር በዚህ ሰዓት በዚህ ደቂቃ ጀምሮ ይሄ የደም እንድ እንዲቆም እኔ ጻድያለሁ ይሄ ደም ቆሞ አላለ ጌታ በሶስት ሰከንድ ውስጥ ደም ቆሞ ዛሬ የመጨረሻ ነው

ከእንዴት ነው የሚሆነው? ምና አንተ ሽማግሌላ አልፈልግም። እሷን በጣም ጨከኝና ደግሞ በድያ እሷ ተሸንፋለች። ጌታ ጣልቃ ገብቶታል። እሷ ተሸንፋለች። ምንም አልተነጋገረ ነው። በመጀመሪያ ሽማግሌ ተላከ፣ ተታረቀ። በጣም ከምነግረው ከእናንተ መማር ነው የምፈልገው። ልነግራችሁ እኔ የምችል ሰው አይደለሁ እና እኔ ከእናንተ ነው መማር የምፈልገው እና ስለ ክርስትና ምን እንደሆነ ማለት ነው። ግን እዚህ ቤት ስትመጡ እየቀለዳችሁ እየሳቃችሁ ከመጣችሁ ትመታላችሁ። በእኔ ስላየት እዚህ ቤት የእግዚአብሔር መንፈስ እንደምሰራ በራሴ አይቻለሁ። ደሞ ደግሞ በቲቪት የምትመጡ ከሆነ ተጠንቀቁ። እግዚአብሔር መንፈስ እዚህ የምሰራበት እንደኔ የተቸገሩት በሱስም የተቸገሩት የሚፈወስበት ቤት ነው። እግዚአብሔር እኔ የተደረገልኝ ነገር አሁንም ግማሽ ግማሽ ነው የነገርኳቸው። ከችግራችሁ ሆነ ከበሽታችሁ ለመፈወስ እዚህ ቤት ነው። እዚህ ቤት እግዚአብሔር አለ። ግን ከምንም በላይ በእግዚአብሔር ቃለ እጅ ማንሳት ተጠንቀቁ፣ ይላቸዋለሁ ለጌታ እናትኖችም ክፍት እናድርገን ጌታ